አቶ ደረጀ ዳጣን ወደ ቤት መልሷታል። ቀጣይ ክፍል። ሰላም ጤና ይስጥልኝ። ዳጣ ተናዳ ከቤት ወጥታ ነበር። ነገር ግን ከቤት መውጣት እንደሌለባት አባቷ ነግሯታል። ነገር ግን እሷ ምንም ማድረግ አትችልም፣ ምክንያቱም በጣም ተናዳ ስለነበረ ቤቢ ተብያዋ በጣም ጠምዳታለች። ከመሬት ተነስታ ደግሞ ዴን። ምርመራ ያደረገችው በስህተት ነው። እኔ ራሱ በጣም ገርሞኝ ነበር ምክንያቱም ጸጉሯን ወስዳ ምርመራ ካደረገች ዲኑ አባትና ልጅ ካልሆነ ዳጣ እጣ ምንድን ነው አባቷ ካልሆነስ? ስለሷ አሰብኩኝ። አባቷ ካልሆነ እንዴት እንደምትደነግጣ ስታችሁታል። አሁን በተስፋ ነው የተቀመጠችው። አባቴ ነው፣ አባት አግኝቻለሁ፣ ቤተሰብ አግኝቻለሁ፣ እህት እህት አግኝቻለሁ፣ እናቴን ብቻ ነው የምፈልገው ብላለች። አባትሽ አይደለም ወይም ደግሞ አባትሽ አይደለም ብትባል ምንድን ነው የምሰማት? በጣም ነው የምትጎዳ። በስንት መከራ ፈልጋ ያገኘቻቸው ቤተሰብ ያው የእንጀራ እናቷ ባትቀበላትም ምናልባት ለትዳራቸው ስጋት ብትሆንም መቼም ለጊዜው ምናልባት መጀመሪያ ጊዜ ስታዳምጥ ወይም ስትሰማ ትንሽ ችግር ሊፈጠር ይችላል ትዳራቸው ላይ ነገር ግን ልጆች አሉ ልጆች እስካሉ ድረስ ደግሞ ምንም ማድረግ አይቻልም አንዴ ከሆነ እሱም ደግሞ በስተት ከሆነ መቼም ሰው የተፈጠረውን ስህተት መቼም ይቀበላል እንጂ ውሳኔው ወስነው ትዳሩን አይበትንም ብዬ አስባለሁ። ሆነም ቀራም ዳጣ ምናልባት አባቷ እንዳይሆን እንዳደነግጥ ብዬ ነበር። ነገር ግን ኤቢ ተሳስታለች። ምክንያቱም ዳጣ የሰላም የመበጠራ ነበር የተቀበለችው። ገና ሳታበጥር እነ መታ የተቀበለቻት ሰፍ ብላ አልተሳካላት እንኳንም አልተሳካ። ምክንያቱም ቀጥታ እናትየው ታነብ ነበር። እናትየው ልጅ እና አባት እንደሆኑ ካወቀች አስባችሁታል? አባቷ ግን ቀስ ብሎ እናትና አባት እና ልጅ መሆናቸውን ለባለቤቱ ቀስ ብሎ ካስረዳት ምናልባት በተረጋጋ መንገድ ነገሮች ሊፈቱ ይችላሉ። እቺ ገና ለገና ከአባትም ከእናትም በላይ እናትዬው እንኳን እንደዛ ጥርጣሬ ውስጥ አልገባችም እስካሁን ድረስ። ልጅቷ ግን በጣም ነው በቃ፣ እንዴት ነው ባሏ ሌላ ሴት ጋር እንደሄደ ወይንም ደግሞ የራሷ ባል የራሷ ትዳር የራሷ ሕይወት አድርጋ ነው ኤቤ ይህንን ያደረገችው። አንደኛ ነገር ቅናት አለባት፣ ከናታን ጋር ዳጣ ግን እህትነት ነው እንጂ የቀረበችው ከናታን ጋር ምንም የላትም። እንደዚህ አይነት ቅብጠትም የለባትም። ያችኛው ግን ቅናት አለባት። ከገዛ ከአደገ ከአብራ ተወልዳ ከአደገችው ውሃ ጋር ራሱ አትስማማም። ያቺ መታ ስታጫውታት፣ እቺ አታጫውታትም። ገና ለገና ሂጅል ነው የምትላት ስለዚህ፣ እንዴት አድርጋ ከዳጣ ጋር ትስማማለች? ከባድ ነው። ለማንኛውም ወደፊት ከዳጣ ጋር እህታማቾች መሆናቸውን ካወቁ ትስማማለች? ዳጣን ትቀበላለች ወይስ እንዳሁኑ እሳትና ጭድ ይሆናሉ? ይገርማል። እንደዛም ሆኖ ዳጣ በጣም ነው የምትወዳት። ታከብራታለች። ምንም ብትላት፣ ምንም ብታረጋት ብዙም አትጫናትም። ስከፋት ነው ባለፈው ጥላይ ወጣችሁ። ሰላምዬ ግን ዳጣም በጣም ወዳታለች። እኔ ሰላም የዳጣ እናት እንዳትሆን እያልኩ ብሎ ይሰጋለሁ። ምናልባት ሰላም ልጅ ካላት እንደዚህ አይነት ግጥም ገጥሟት ከሆነ ደግሞ ምንም ነገር ከሰውዬ ጋር ቅርርብ ያላት አትመስልም። ምናልባት ወይ ዘመዷ የእናቷ እህት ብቻ የሆነ ነገር ዝምድና ያላት ነው የምትመስለኝ። ሁልጊዜ ስለ ልጅነትሽ ነገሪኝ፣ ስለ እናትሽ አጫውቺኝ እያለቻት ጠይቃታለች። ዳጣ ግን አባቷም ያው አትናገሪ ስላላት ብዙም አትናገርም። አንገቷን ደፍታ አኩርፏ ማሳለፍ ነው ስራዋ። የምር በጣም ነው የምታሳዝነኝ። የእውነት እውነት ይመስለኝ ስካፋት የሆነ መቃ በጣም ስቅስቅ ብላ ስታለቅስ አባቷ ያላመናት እና ያልተቀበላት መስሏት። ራሱ ወደ ቤት ከተመለሰች በኋላ እኩሉ አቆሞ ስጠይቃቸው ያቺ በውሸታ ግግም አለች። ዳጣ ደግሞ የውሃ አይደለች ስቅስቅ ብላ አለቀሰች። ነገር ግን አባቱ የጀግና ነው። ያችንም ለብቻ ተቆጣት፣ መከራት ያው ምክር ባይገባትም የዳጣን ምዘዋት አውጥቶ ሁሉን ነገር ቀስ ብሎ አስረዳት። ነገሮች እስከሚስተካከሉ ሁሉ ነገር እስከሚመቻች ድረስ በዝምታና በትዕግስት እንድታልፋት እና እንድትታገሳት ነግሯታል። ዳጣዬ ምሽ ብላለች። ውድ ቤተሰቦቼ ከተመቻችሁ ላይክ አድርጉኝ፣ ይቀጥሉ። እስከምንገናኝ መልካም ቆይታ ይሆንላችሁ። ቲንክ ዩ ሶ ማች ባይ።